በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘ አብጽሐነ እስከዛቲ ሰዓት። የእግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም መስራት የቃል ኪዳን ልጆች በወደደን ባፈቀደን ፍቅሩን እስከ መስቀል ጥግ ድረስ በሰጠለኝ አምላካችን ፍጹም የሰላምታ ቃል እንደምን አዳራችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን ያለ ትናንት ቀዳማዊ ያለዛሬ ማዕከላዊ ያለ ነገድ አረዊ ዘመን የማይቆጠርለት የዘላለሙ ንጉስ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ፣ እንደ ምሕረቱ፣ እንደ ይቅርባይነቱ እዚያ ያደረሰን አምላክ የተመሰገነ ይሁንልን። መልከን ከደም ግባት እናትነትን ከድንግልና ጋር አስተባብሪያዘች ድንግል ወላዲተ አምላክ የተመሰገነች ትሁንልን። ብሳን ጻድቃን ሰማዕታት እንደየ ክብራቸው እና እንደየ ማዕረጋቸው የተመሰገነ ይሁንልን። አሜን። እግዚአብሔር አምላክ እንደፈቀደልን ዛሬ የቅዱስ ነአኩቶ ለአብን ገድል እናነባለን። እግዚአብሔር ከሁላችንም ጋር ይሆንልን፣ አሜን። እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመን ለመመስ ያሳደናል። በረፍቷ ዘንድ ይመራናን። ነፍሳችንን መለሰው። ስለ ስሙ በጽርቅ መንገድ መራን። በሞት ጥላ መካከል እንኳ ብንሄድ አንተ ከኛ በትርና መርኩዝ እነሱ ያጽናኑናል። አቤቱ በፊታችን ገበታን አዘጋጀህልን፣ በጠላቶቻችን ፊት ለፊት ራሳችንን በዘይት ቀባህ። ጽዋችንም የተረፈ ነው። ቸርነትና ምሕረት በሕይወት ዘመኑ ሊከተሉናል። እግዚአብሔር ቤት ለዘላለም እንኖራለን። አሜን። የሐምሌ ገድለ ነአኩቶ ለአብ ወደ ቀደመ ነገር እንመለስና አባቶቼና ወንድሞቼ ልንገራችሁ ስሙ። አንዲት ዕደት ለልጇ ሰለሞን በኤልሳቤ ከዳዊት መንግስትን እንደለመነች እንዲሁ መስቀል ክብራ መስከረም አስራ አምስት ቀን ለልጇ ለነአኩቶ ለአብ መንግስትን ካባሏ ከላሊበላ ለልጅ ለነአኩቶ ለአብ በሕይወታችን እያለን መንግስትን ስጠው ብላ ለመነች። ይህንን ሁሉ በአፋው ውስጥ የሚናገር መንፈስ ቅዱስ ነው። ላሊበላም ሰምቶ እኔስ በሕይወቴ ዘመን እያለው መንግስቴን አልሰጥም አላት። መስቀል ክብራኒነንም ያለ ይህንንም ያለ ለመንግስቱ ቀንቶ ሰውን የመስቀል ክብርን የቃሏን ኃይል ይሰማ ዘንድ ነው እንጂ ለላሊበላ ግን ከመጀመሪያው እስከ መጨረሻው ሁኔታውን ያውቅ ነበረ። መንፈስ ቅዱስ በአንደበት ውስጥ ስለሚናገር በጆሮችም ስለሚሰማው በአፉ እስትንፋስ ስለሚተነፍስ ከታናሽነቱ ጀምሮ መንፈስ ቅዱስ በላዩ አድሮ ይኖራልና ከወንድሙ ፍሬ ሆኖ የተገኘ ናኩቶ ለአብ አበበውን ከጥልቅ ልቡና የወደው ነበረ። መስቀል ከብርም ዳግመኛም ላሊበላን እንዲ እንዲህ አለችው ለልጅ ለናኩቶ ለናአኩቶ ለአብ መንግስትን ስጠው ብል እምቢ ያልከኝ ስለምንድነው? እግዚአብሔር አንተን ያነገሰ ይህን መቅደስ እንድታንጽለት ነው። ይህም ለምድራዊ ብልጽግና አይደለም፣ ሰማያዊ ብልጽግና ነው እንጂ። እነዚህንም ሁሉ አስሩን ቤተ መቅደስ በእጆች ሰርተ የፈጸምክ ፈጣሪ ጥቡን ገልጾል ነው። ይህን ሁሉ መንፈስ ቅዱስ በአንደበቷ የተናገረው ከተወለደ በሶስት አመቱ የከበረች ድንግል በቤታችን ማዳም የነገረችው ትንቢት ይፈጸም ዘንድ ነው። ላሊበላም ከመስቀል ክብር አንደበቲን ነገር በሰማ ጊዜ ሽንገላ የሌለው የልቧን ቆራጥነት የጸናች ልቦና ፍቅር እንጂ መሆኑን ተመልክቶ እሺ በዚህ ነገር ተስማማ አላት። እርሷም ልጅና ነአኩቶ ለአብን እንዲያመጡ ትዘዝ አለችው። በዚያንም ጊዜ አምጥተው በፊቱ አቆሙት። ላሊበላም በሕይወት ሳለው መንግሥቴን ተቀብለህ ንገ ሳለ በሕፃንነት ክልል ውስጥ ያለ ነአኩቶ ለአብም እንዲህ አለ እኔስ በረከትን እንጂ መንግሥትን አልሻም አለ። ላሊበላም በዙፋኔ ላይ የተቀመጠ በረከቴ በአንተ ላይ ይኖራል። የከበረ ነአኩቶ ለአብም ይህን ሰምቶ በፊቱ አለቀሰ። ላሊበላም በረከቴ በላይ አለ፣ የሚያስለቅስ ምንድን ነው አለው? የከበረ ነአኩቶ ለአብም ሰውነት የአጢአተኛ ስትሆን በሕዝብ ላይ መፍረድ አልሻም፣ አንተ ግን ጸጋ ብዙ ነው አለ። የከበረ ላሊበላም ልጅ ክብር ከኔ ክብር አንድ ስም አለው። ከዚህ በኋላም ቅባ መንግስት ቀብቶ በዙፋን ላይ ያስቀመጠው ስልጣኑንም ሰጥቶ ስርዓተ መንግስቱን ሁሉ ፈጸመለት። ከዚያም ከሰራዊቱ ጋር ቆቅህና ወደሚባል ሀገር ሰደደው። በዚያም ሕዝቡን እያስተዳደረ አመት ከመንፈቅ ኖረ። ግን ያለ ጸብና ያለ ግድያ በመንፈስ ያስተዳደር ነው። ወደ ሌላው ነገር እንመለስ እና አባቶቼ እና ወንድሞቼ፣ ስሙ የከበረ ነአኩቶ ለአብ በመንግስቱ ላይ እያለ በአንዲት እለት ለቤተ መንግስት ማዕድ አዘጋጅቶ ለማቅረብ ከአንድ ገበሬ ላይ አሽከሮቹ በሬ ወሰዱ። በሬውም ሳይተረዳደረ በጠዋትም ወደ ንጉሱ ከተማ ያ ገበሬ መጥቶ በሬውን ይመልሱልን ዘንድ አቤት አቤት እያለ ጮኸ። ድሃን የሚወድ ነአኩቶ ለአብ ግን በአሽከሮቹ የዘንገበደ በሬውን እንደወሰዱ አልሰማም። ከዚህም በኋላ ወደ እናቱ ወደ መስቀል ክብራ ሄደ። ወደ እርሷም ቀርቦ በፊቷ አቤት አቤት እያለ ጮኸ። መስቀል ክብራ ምን ሆነሃል? አለችው። እርሱም ያን ያለ አንድ በሬ ሌላ የለኝም ነበር፣ የልጅሽ አሽከሮች ወሰዱብኝ። ወደ ከተማውም ደርሼ አቤት አቤት አልኩ፣ አንሰማም ብለው መነጋገርንም ከለከሉኝ። ከሐዘኔም ታጽናኒኝ ዘንድ ወደ አንቺ መጣው አላት። መስቀል ክብራም አንዱን አሽከር ጠርታ እንዲያለችው ወደ ልጄ ወደ ነአኩቶ ለአብ ሂደ፣ እንዲህ በለው የዚህን ድሀ በሬውን የወሰድክ ስለምንድነው? አሁንም አሽከሮች የወሰዱትን የዚህን በሬ ገንዘቡን መልስለት። መልእክተኛውም ከመስቀል ክብራ አንደበት ሰምቶ ቆቅህና ወደሚባል አገር ተልቆ ሄደ። ወደ ከበረና አኩቶ ላብም ከተማ ደርሶ አሽከሮቹን አግኝቶ የመስቀል ክብራን ቃል ነገራቸው። ሰምተውም አቃለሉት። በዚያንም ጊዜ በነርሱ ላይ ተቆጣ። ወደ ከበረና አኩቶ ላብም ሳይደርስ ከቁጣ ጋር ወደ መስቀል ክብራ ተመለሰ። የከበረና አኩቶ ላብንም እንዲህ ብሎ ነገረ ነገር ሰራበት። አንቺን ተሳደበ፣ በእኔም ላይ የተቆጣ መስቀል ክብራን በሰማች ጊዜ ተበሳጭታ ክንን ምርባን ገልጠ ወደ ዳሊበላ ገባቸው። እርሱ ማየቷት ምን ሆነሽ? ምን ሆነሽ አላት። መስቀል ክብራም እንዲ ያለችው፣ የልጅ አሽከሮች በሬውን የወሰዱበት አንድ ገበደ ወደ እኔ መጥቶ፣ የልጅሽ አሽከሮች ገንዘብን ወሰዱብኝ እነግርሽም ዘንድ ወደ አንቺ መጣዋለኝ። ሰምቼም ወደ እርሱ ላኩ። በሰማ ጊዜም ስለዚህ ነገር ሰደበኝ ና በላም ሰምቶ፣ መስቀል ክብራን እንዲ ያላት በዚህ በትንሽ ነገር አትዘኝ። ላግመኛ በሀገሩ ቋንቋ ተናገራት። የነገሩም ተደጓሜ እንዲ ነው፣ አስቀድሜ ሰጠሽ ዛሬ ግን የምትለምኝ የሆን ሽ። ይህንንም ተናግሮ በላ አንዱን አሽከሩን ጠርቶ እንዲያለው ያለው ወደ ልጄ ነአኩቶ ለአብ ሂደ ፈጥነ ወደ እኔና በለው። አስገዱም ወደ አባትአችን ነአኩቶ ለአብ ተልኮ ሄደና፣ ላሊበላ አባት ወደ እኔ ፈጥነ ብሎሃል አለው። የከበረ አባታችንም ነአኩቶ ለአብም ከአባቱ ቃሊን በሰማ ጊዜ ደነገጠ። ከዙፋኑ ፈጥኖ ተነሳ፣ ልብሱንም ታጠቀ። እንደሌሎች ነገስታትም ራስ ወርቁን በራሱ ላይ አዳ አላደረገም በእግሮቹም ጫማ አላስገባም፣ በፈረስ ወይም በበቅሎ ላይ አልተቀመጠም። እየፈራና እየተንቀጠቀጠ ሄደ። ስለ ጌታ መንግስት የምትናገር ወንጌል በእናቱና በአባቱ ላይ ስድምን ቃል የተናገረ በሞት የቀጣ እንዳለች የቀጣ እንዳለች የከበረ አባታችን ይኖቅ ይኖር ነበርና ወደ አባቱ ላሊበላ ምነመረስ ቸኩሎ ነገሰገሰ

ቅድስት ድንግል መቤታችን ማርያም ቤተ መቅደስ ግቢ እንደ ልማዳቸው የእግዚአብሔርን ነገር ሲነጋገሩ አገኛቸው። የአባቱን ጫማ የእናቱንም ጉልበቶቹን ጉልበቶቿን ስሙ በፊታቸው ቆመ። እርሶ አባታችን ነአኩቶ ለአብ መንፈስ ቅዱስን የተመላ ነውና የእግዚአብሔርንም ነገር መነጋገርን ሲፈጽሙ እንዲ አለው። በእናት በመስቀል ክብራ ላይ የስድ ብቃር የምትናገር ስለምንድን ነው? እርሱም ከአባቱ ጋር ተስተካክሎ ላለመናገር ብሎ ዝም አለ። ሁለተኛ ሚዚ እንደ አበሬን ሰርክ ስለምንድን ነው? አለው። ከተተናው ብዛት የተነሳ ከአባቱ ጋር በነገር እንዳይመላለስ አሁንም ዝም አለ። ከዚህም በኋላ የዚህ እንዳ በሬውን አምጣ አለው። የተመሰገነና አኮ ተላብም ይህን ሰምቶ ደንሳ ከሚባል ከተማ ያንን በሬ ያመጡ ዘንድ ሁለት አስከሮቹ ላከ። የከበረ አባታችንና አኮ ቶላብም ያንን ላመስክ ያመጡ ድረስ በፊታቸው እንደቆመ ሆነ። በመንፈስ የረጋ ላሌ በላም የልጁን ተተናውን ተመልክቶ በልቡ ያደንቅ ነበረ። በዚያም ጊዜ ያንን በሬ ያመጡት ከአንድ ወታደርም ጋር በከተማ ተውት። አንድ ጨፍራም ገብቶ ለከበረ አባታችን ናኩት ለናኩቶ ለአብ ያንን በሬ እንዳመጡ ነገረው። ሰምቶም አምጣ ያልከኝን አምጥቸዋለሁ ብሎ ለአባቱ ለላሊበላ ነገረ። እርሱም የዚህን በሬ ገንዘቡን ስጠው አለው። የከበረ ናኩቶ ለአብን በሬው እንደዚያ ገበሬ ሰጠ። ገበሬውም ተቀብሎ ወደ ሀገሩ ሄደ። ዳግመኛም አባቱ ላሊበላ ልጁና ናኩቶ ላብን መንግስት ወስጅ አለው። ደርሶኛል አለው። የከበረ አባታችን ሰምቶ እሺ በጎ አባቴ ብሎ ወደ ምድረ ወደ ምድር ራሱን ዝቅ አድርጎ የአባቱን ጫማ ስሞይነቱን የመስቀል ክብራን ጉልበቶቿን ሳመና ወደ ደግሞ በፊታቸው ቆመ። ላሊበላም ተመልክቶ ወደ መኖሪያው ገባ ግባ አለው። የከበረ ነአኩቶ ለአብም ሰምቶ ፈጽሞ ደስ እያለው ወደ መኖሪያው ሄዶ በዚያን ወደ አባቶቼና ወንድሞች የከበረ አባታችና ነአኩቶ ለአብን ዜናውን ስሙ። እርሱ ከነፍሱና ከስጋው ጋር ከሞት ፍቀጽ በመሰወሩ የኢልያስና የኖክ ወገን ሆነ። በክህነት አገልግሎትም በበጎ በበጎ ካህናት ለሱራፌል ወገን ሆኗል። ከአዳም የተገኘ ሽልማት መጎናጸፊያ መንፈስ ቅዱስ ብርሃን መሸፈኛው ሆኖ በትህትና የወልድ ተከታይ ሲሆን በማስተማሩ የኬፋ ወገን ሆኗል። በድንግልናው የዮሐንስ ባልንጀራ አንደበቱም የወንጌል ወንዝ በፍሰሻ አዘም ያማረ ነው። በተጋሉ የሰማዕታት ወገን በልቦን ደራ የቅድስት ድንግል ተከታይ የሆነ በስጋው የነጻ የጸራ ነው፣ ላዩ ነውር የሌለ

የጸጋውንም ብልጽግና የወርሰው ዘንድ ወደ ፈጣሪው እግዚአብሔር እየጸለየ ሰረገለው በሆነች በወገረ ሲሂኖን ወደ በማደረው ወደ ብረጽዮን የሚሰርጉን ባል በከዋክብት ከተመሰሉ በባልባልንጀሮቹ ጻርቃን ጋር ያሳየው ዘንድ እንደ ኢዮብ ትዕግስትን የለበሰ ነው። ቁጣን ታገሳት፣ የኋላ ኋላ ደስ ታሰኛለች ያለውን ከነቢዩ ሲራኪ ምክር ነገር አስተውሎ ጥበብ ቤት ሰራች፣ ሰባት ምሰሶችን ማቆመች ያለሆንም ከቤርሳቤ ልጅ ከሰሎሞን ሰምቶ ትግስትን ገንዘብ አደረገ። ከበረ ነአኩቶ ለአብ ልቦ ነው። ከዚህ ዓለም ዝንጋታ ያልነካት ቤት ናት። ቁጣን በስጭት ንፈጽመ ተዋት ያለውንም ዳዊት ገንዘብ አድርጎ መንግስቱን ሲወስዱበት በልቡ አልተቆጣም። የጌታን መንግስት የምትናገር ወንጌል በመታገሳችሁ ልብሳችሁን ገንዘብ ታደርጋታላችሁ ያለውን አስተውሎታል እና የከበረና ነአኩቶ ለአብም የፈጣሪውን ትዕዛዝ ልብ አድርጎ አስተውሎ ትዕግስትን እንደ መጎናጸፊያ ለብሶ የጌታውን ልብ ደስ እያሰኘ በጆሮም ውስጥ ጸሎቱን እየዘራ ኖረ። የዳዊት ልጅ ሰለሞን ባህሌ በሚባል መጽሐፉ አንዱም አንዱም ሰው በየጊዜው ፍሬውን ይሰጣል እንዳለ ነአኩቶ ለአብም የጸሎቱን ፍሬ ንግድ ወራት ዋጋ አድርጎ በየቀኑና በየሰዓቱ እየሰጠ ተጸኖረ ፈጣሪውም ፍሬያማ ያረግለታል በጽድቅ ሳጥን የሚያከማችለታል። አባቴ ነአኩቶ ለአብ ወይ ቀኙ ታቅፋለች ግራው ችግራው ታን ተረሳ አለች ረዴቱ ታጽና አለች። አባቴ ነአኩቶ ለአብ እንደ ናርዶስ ውበት የተወደደ ነው። እንደ ኤልያስ ጽሞናን የምትወድ እንደ ፀሐይ መልክህ ብሩህ ነው። አባቴ ነአኩቶ ለአብ ነገር አስደናቂ የሆነ ትዕግስት ምጹብ ድንቅ ነው። አባቴ ነአኩቶ ለአብ ሆይ በረታዊ ስትሆን አርያማዊ ሆንክ፣ የእሳታዊ ሱራፊም ወገን የሆንክ እንደ ሌዋዊ የኦሪት ካህን አሮንም ካህን የሆንክ ነብሲ አንተን ማወደስ ትሻለች ስጋዬ ግን ደካማ ነው ከርኩሰት ያልነጸው በእንስሳት ያለው እኔ ምን ብዬ አወድሰዋለሁ? ከእናቱ ማፀን የቀደሰው እግዚአብሔር አክብሮታል እንጂ። ወንድሞች እስቲ ንገሩኝ፣ ለመንግሥትና ለብልጽግና የማይቀኑ በመንፈስ እንደተስማሙ እንደ ላሊባላና እንደ ናኩቶላብ ከአባቶች ውስጥ አግኝታችኋልን? እኔ ግን አላገኘውም። እንደ ላሊባላ ሳይሞት ለልጁ መንግስቱን የሚሰጥ ይልቁንም እንደ ናኩቶላብ ያለ ጠብ ያለ ክርክር የአባቱን መንግሥት የሚመልስ ወደ ቀደመ ነገር እንመለስና አባቶቼና ወንድሞቼም ስሙ፣ ላሊበላ ዕረፍቱ በደረሰ ጊዜ ለልጁ ለነአኩቶ ለአብ እንደ ቀድሞ መንግስቱን መለሰለትና በዙፋኑ ላይ አስቀመጠው። ይስሐቅ ያዕቆብን እንደመረቀው ያዕቆብም ይሁዳን ሌዊን እንደመረቃቸው መረቀው። በረከትና ጸጋው በላዩ አደረበት። ከተወለደ በሶስት አመቱ የነገረችው የቅድስት ድንግል መቤታችን ማርያም ትንቢት ቃል ተፈጸመ። ከዚህም በኋላ ወዲያውኑ ላሊበላ አረፈ። ይህ ነአኩቶ ለአብን በነገሰበት ዘመን ሁሉ በቀንና በሌሊት በጾም በጸሎት ተወስኖ ኖረ። ለእግዚአብሔር ምስጋና ይሁን። የአባቱ ላሊበላ የእርሱን በረከት ከሚወደ ከሁላችን ከህዝበ ክርስቲያን ጋር በጸሎቱ ኃይል ከተማጸንን ከሁላችን ጋር ይኖር ለዘላለሙ አሜን። ጸሎቱና የረዴቱ ኃይል ከሚወደው ከሁላችን ጋር ይኑረን። የከበረ አባታችን ነአኩቶ ለአብ በደረጎ ተአምር ነው። አባቶቼና ወንድሞቼ ስሙ። አምባጌኔ በሚባል ሀገር አንድ ሰው ነበረ። ወደ ንጉሱም ከተማ ወጥቶ ሄደ። ወደ ንጉሱም ቀርቦ የከበረ አባታችን ነአኩቶ ለአብን እንዲህ ሲነገር ሰራበት። አስቀድሞ መንግስትን ይዞ ይኖር ዘንበረ። አሁንም ከታቦተ ጽዮን ጋር በዋሻ ውስጥ ተሰውሮ አለ። ወታደሮቹንም ከኔ ጋር ላክ፣ ታቦትንም ያመጡል ዘንድ እኔ ካለበት አደርሳቸው አለው። ንጉሱም ያ ንጉስም ከአመፀኛው ነገረ ሰሪ አፍ ሰምቶ የከበረ አባታችን ነአኩቶ ለአብን ሁኔታውን ሳያውቅ ሰባት ወታደሮችን ላከ። እነርሱም ከነገረ ሰሪው ጋር ተጉዞ ዳንሳ ከሚባሉ አገር ደረሱ። ሁለተኛም ቤተ መቅደሱ ወዳለበት ወደ ቆቅህና ደረሱና ወደ ሰረገላው ወደ ወግረ ሲገቡ ወደ ሰረገላውን በር ደረሱ። ደጃፉንም ሲከፍቱ ወደዱ፣ ግን መክፈትን እንቢ አላቸው። ያም አመፀኛ የመሰወሪያውን መዝጊያውን ይቆርጥ ዘንድ ምሳሪ አመጣ። ሊቆርጥን በወደደ ጊዜ ምሳሩን አንስቶ በመዝጊያው ላይ ሳያወርድ፣ ያን ጊዜ ከአጥንት እስከ ሚደድ ድረስ እጁን ቆረጠው። ነገር ግን ጥቂት ስጋው ቆዳ ያዘው። ምሳሩም በላዩ ተጣብቆ ቀረ። ከላዩ ሊያወርደውን ቢሻ ከእጁ ላይ መውረድን ቢያለው ጊዜ በሰረገላው ውስጥ እንደ አንበሳ ድምጽ ሶስት ጊዜ ድምፅ አሰማውታም ሆነ የዋሻውም ደንጊያዎች እንደ በለስ ቅጠል ተርገፈገፉ። ለጎድጓድነት ሰማዩን አስቀድሞ ራቁቱን የነበረ ካ ከሆኑ ነፋስ እና ከካፊያ ጋር ጥቁር ደመና ሸፈነው። ከቤተ ክርስቲያኒቱ በስተግራ የነበረ የዋንዛ እንጨት ዛፍ ወደ ታች ተዘግዝቆ ሰገደ። በማድጋ ውስጥ ያለውም አልፈሰሰም። ይውሊዮን የከበረ አባታችን በነአኩቶ ለአብ ጸሎት ኃይል ነው። ከዚህ በኋላ ሆኖ ነፋሱ መጥቶ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እና እንደ ጉም ከፋፍሎ በተናቸው። ያማ መፀኛ ደሞን እያዘራ ወደ ናኩቶ ለአብ አባት ወደ ላሊበላ መቃብር ሄዶ ተማጸነ። ያምሳርም ከላዩ ተጣብቆ የነበረ ስለ አባቱ ስለሌለ በላ ከእጁ ላይ ወረደለት። ከዚህ በኋላ በሶስተኛው ቀን እነዚያ የንጉሱ ወታደሮች ከተተበተቡ ከተበተኑበት ተሰበሰቡ። ያንንም አመፀኛ ይዘውት ወደ ከተማቸው ተመልሰው ሄዱ። የከበረ ነአኩቶ ለአብን ተአምራቱን እንዳያዩ እንዳዩና እንደበተናቸውም ለንጉሱ ነገሩት። ያም ንጉሱ ይህን ነገር በሰማ ጊዜ በዚያ አመፀኛ ላይ እጅግ ተቆጣ፣ ደበደበው እንደብንም እስካደረገው ድረስ እጅግ የከፋች ታላቅ ግርፋትን ገረፈው። ከዚህም በኋላ የአመፀኛ ወደ ሀገሩ ሄዶ ወደ ቤቱ ገባ። በገባም በሶስተኛው ቀን እግዚአብሔር ከሰማይ መብረቅ እንድኮ ከሚስቱና ከልጆቹ ጋር በዚያ አቃጥሎ ፈጸመው ፈጸመው። ያንዘን ምንጭት ዛፍ ቅርንጫፎችም ሳይቀሩ ተነሳ እንደ ቀደመው ተነስቶ ቆመ። እስከ ዛሬ የሚቆመ ሆኖ ይኖራል። ለማድጋውን በውስጡ ያለው ውሃው ሳይፈስ ተነሳ። አባቴ ወይ ታምራትን የምታደርግ የከበር ነአኩቶ ለአብ ዋሸውን ድንጌ የምታንጎዳጉደው የዋንዛ ዛሆነም ዛፍ የምታሰግደው አመፀኛ የሆነ ሰው እጆቹን በምሳሌ የምትቆርጠው በአበኖ ንፋስም የምታሳድደው ሚስቱና ልጆቹን ሳታስቅር በመብረቅ እሳት የምታነደው ወንድሞቼን ታምራት የሚያደርግ አባታችንና አኩቶ ላብን ምን እንለዋለን? በምንስ እንመስለዋለን? የአብ ቀኝ እጅ የተከለው፣ የወልድ ባህርይ ያለመለመው፣ መንፈስ ቅዱስ ፍሬያማ ያደረገው፣ በድንግልና የተሸለመው፣ የፍትወት ማዕበል ያናናወጸው፣ በተጋሉ ፍጹም የሆነ ወንድሞቼ ምን እንለዋለን? በምንስ እንመስለዋለን? የመሰዋሪያውን መዝጊያ ለማፍረስ አመጸኛው በገባ ጊዜ አባታችንና አኩቶ ላብ በመቆጣት የፈጣዱና ያለ ለብሶ አንበሳን መስሎ ሶስት ጊዜ ድምፁን አሰምቶ ከንጉሥ ወታደሮች ጋር አረማውያንን በሁሉ ነፋስ በየክፍላቸው እቆ ነጻጽሎ በተናቸው። የዋንዘውንም ዛፍ ገልብጦ በራሱ አናት ዘግዝቆ የደፋው ሥሮቹንም ወደ ላይ የሰቀለ ድንቅ የሆነ አይኑንም ማሳየት መልሶ ዳግመኛ የተከለው እርሱ ነው። መቅደሱንና መጽሐፈ ገሉን ለምንወድ እግዚአብሔር በልቦ ነው ስሎ የእርሱ ክፍል ያደርገን። በዚችን በቦታው ውስጥ በአንድነት ፈጽሞ የተሰበሰብን እኛን እግዚአብሔር ልጆቹ ያደርገን። የኃጢአትን ስራ በማሳነስ በጎ ስራን በማብዛት በወንጌል ቀንበር ጠምዶ በአንዲት ሀሳብ በመምከር ያለመለየት ወደ ጻርቃን ቦታን ንገባ ዘንድ አጥታችንን ሳይቆጣጠር በደብረ ጽዮን በሚደረገው የሚያደርገው በማዕዱ ላይ ራሱ አክብሮ ከራሱ ጋር አሻግሮ እንዲህ አኖረን ብሩካኖቹ ጋር በማስተናገድ ለእግዚአብሔር ምስጋና ይሁን። በረከቱንም በሚወደው እኔ ከሁላችንም ከህዝበ ክርስቲያን ጋር ይኖር ለዘላለም አሜን። ክብርና ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከዘላለም ድረስ ይሆንልን። ቅዱስ ነአኩቶ ለአብ በረድኤቱና በበረከቱ አይለን አሜን። አባታችን ወ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። በደላችንን የሚቅር ብለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተናማ አታግባን ከክፉሉ አደነን እንጂ መንግስት ያንተናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። መቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳቢሽ ድንግልነሽ፣ በስጋሽም ድንግልነሽ። አሸናፊ እግዚአብሔር እናት ወይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተንች አንቺ የተባረክ ሸነሽ የማኅፀንሽ ፍሬ ተባረክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበለሽ። ልወል እግዚአብሔር ካንቺ ጋ ነውና በተወደደው ልጅ ሽጋጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ሙሉ ያስተሰሪልን ዘንድ ለዘላለም አሜን። ክብርና ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ ይሆንልን። ወሰባት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክብር ይቆየን።